እኔ ሙስሊም ስለሆን ከእንግዲህ በኋላ ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ምን አርግ ነው የሚሉ አይዘማች የበላይነትን የለመደ እኩል እንሆን ስትለው የተበለጠ ይመስለዋል የሚባል ተረትዝ አስባልክኝ። ያው ይህንኑ አባጨጓሪ መሰለ እፎይ የሚባለውን ሰው ለምን ተናገርክብን ብለው ነዋል። ሰዎች ስለ ፖለቲካ ተው ሊሉኝ ይችላሉ። ስለ እምነት ግን ተው ሊሉኝ አይችሉም። እምነት ሕይወቴ ነው። በጣም መክረውኛል። ግዴታ ደግሞ ምክር መቀበል ግድ ይለኛል። አንዱ ለአንዱ ነው ሰው ዳዋ የሚያደርገው፣ ብቻውን ጀነት እንዳይገባ ነው፣ ተያይዞ እንዲገባ ነው። ምን ያህል ነው የምጠሉን? ግን እንደ ማህበረሰብ፣ እንደ አማኝ ምን ያህል ነው የምጠሉን አንድ ግለሰብ ስለኛ መልካም የሆነን አንጻራዊ ሰላማዊን ነገር ተናገረ ብላችሁ በዚህ ደረጃ የስድብና የጥላቻ ዘመቻችሁን ስትዘምቱ ምን ያህል እየጠላችሁን እንደሆነ እስከ ዛሬ ድረስ ምን ያህል ተጠሉ እንደነበረ እናውቅም፣ ጭምር እንዳልነበር አሳያችሁን። ወጣቶች ሞዴላችሁ ማነው? ነቢዩ ስ ላ ሰለም ናቸው። ጥያቄ ነው። ናቸው። ማሻ አላህ። ነቢዩ እንወዳለን። ነቢዩ እንወዳለን።

የተለያዩ መረጃዎች የተለያዩ ቪዲዮዎች እየወጡ ያለበት ሁኔታ ኢንሻላህ አነጋጋሪ ቪዲዮ አሉ እነሱን እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበራቸው ነቀም ላይክ ላይክ እያደረጋችሁ ሀሳብ እናሰታቸው የሰጣችሁት እስከ ፕሮግራማችን ፍጻሜ አብራችሁን ቀ ሻላ ለእስላማ ቻናል ላይክ መሰት የለም ኢንሻላህ የአጀማ ረመዳን እየሄድ ያለበት ሁኔታ አላህ ይቀበልን። አላህ በሰላም የምንጨርስ ያድርገን። አላህ ለይለተል ቀድር የወፍቀን ለማት ወዳለ አሽራል አዋኪር እየደረሰ ነው። ሁላችንም ልንበረታ ይገባል። ሰዎች ስለ ፖለቲካ ተው ሊሉኝ ይችላሉ። ስለ እምነት ግን ተው ሊሉኝ አይችሉም። እምነት ህይወቴ ነው። የዓለማችን አንደኛ ተወዳጅ እኛ ሳናስቀምጠው የሁዶች ራሳቸው ያስቀመጡት በራሳቸው እጅ ጽፎ ያስቀመጡት ረሱላችን ነው ሰለ ላሁ ዐለይሂ ወሰለም። እኛ ታዲያ በዚህ ነው የምናፍረው? በዚህ ነው እኛ የምናፍረው? ዛሬ የሰለዋት ብዛት ሊገርማቸው ይገባል። አንድ ሰው ካነሰ አስር ጊዜ ሰለዋት ማውረድ አለበት። ይግረማቸው። ሰለ ላሁ ዐለይሂ ወሰለም። አላሁማ ሰሊ ወሰሊም ዓላ ሲና ሙሐመድ ሰለላሁ ዐለይሂ ወሰለም። ሁላችሁም ሊገርማችሁ ይገባል። በኋላ ሁላችሁም ኮመንት ላይ ሰላዋት አድምቁት። ይህን ታላቅ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የእኛን ውድ ነቢ ነው ሊያንቋሹ ሊሰድቡ የፈለጉት። ነገር ግን አለም አለም የመሰከረላቸው ሱብሐነላህ። ጎግል ላይም በብታችሁ ሰርች ማድረግ ትችላላችሁ። ቁጥር አንድ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው የተጻፉት ማለት ነው። ያላመኑት ራሱ የመሰከሩላቸው ነቢይን ያለን፣ እናፍረባቸውም፣ እንኮራባቸዋለን። እኛ ውድ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም እና በእፎይ ዙሪያ የተለያዩ መረጃዎች እየወጡ ነው። ተይዟል እየተባለ ሙስሊሞች ሳይቀር እየቀጠፉ ያለበት ሁኔታ ነው። እባካችሁ ተጠንቀቁ። እባካችሁ አላህን ልንፈራ ይገባል። ሳያስ ተያዘ የምትሉ ሰዎች ከድርጊታቸው ተቆጠቡ። ለማት ወዳለሁ። ለማንኛውም በሰለዋት አድምቁት። ወደ ላይኛ ቪዲዮ እንመልከት። አሰላሙ ዓለይኩም ወረሕመቱላሂ እንኳን ለተከበረው ጾም ረመዳን እንደውም ለለይለቱል ቀድር እንኳን ማደረሳቸው፣ አለ ለለይለቱል ቀድር ነው የወፈቃቸው። ሙስሊም እህት ወንድሞቼ፣ በቀደም በተጫወትኩት ጌም ቅጣቱ ላይ በጣም ብዙ ሰው የሚወዱኝ የአኪራ ነገ ተቃቅፈን ጀነቱል ፊርዱስ የምንገባ እህት ወንድሞቼ፣ በጣም ብዙ ሰዎች እንዲህ እንዲህ ነው እንዲህ እንዲህ ነው ብለው በጣም መክረውኛል። ግዴታ ደግሞ ምክር መቀበል ግድ ይለኛል። አንዱ ለአንዱ ነው ሰው ዳዕዋ የሚያደርገው ብቻውን ጀነት እንዳይገባ ነው ተያይዞ እንዲገባ ነው። ስለዚህ እኔም ስሳሳት ዝም ብሎ ማየት አይሆንም እና አፉ በሉኝ ላላህ ብላችሁ ብዙ ሰው ቀልቦ ተሰብሮብኛል። በረመዳን ደግሞ ቀልብ መሰበር የለባችሁ የረመዳን ቀልብ፣ የጾመኛ ቀልብ በጣም ከባድ ነው። ስለዚህ ላላህ ብላችሁ አፉ እንድትሉኝ አላህም ይቅር ይበለኝ። ፊዳክ አቡ የውሚ ያ ረሱላላህ፣ ጀዛከላህ አመሰግናለሁ። የጀማ ቪዲዮን ተመልክታችኋል። ትናንትና ቪዲዮ ሰርቼ ነበር። ስለዚህ ጥሩ ነገር መጥፎ ነገር ብቻ አይደለም መሰራት መለቀቅ ያለበት ብያምናለሁ። ስለዚህ ይሄ ልጅ ይሄ መሐመድ የሚባል ሰው ሱብሃነላህ፣ እፎይ ጀግና ነው ሲቀባጠር ነበር ማለት ነው። ጌም ተጫውቶ ስለተሸነፈ ማለት ነው። ለምንድን ሙስሊሞች ጊፍት አልሰጡኝም፣ ለምንድን እንዳልሸነፍ አላደረጉኝም በሚል ስሜታዊ ሆኖ ማለት ነው። በዚህ ደረጃ መቅጠፍ ናችን ከነብያችን ከአላህ በላይ ገንዘብ የምንወድ ሰዎች አላህን ልንፈራ ይገባል። መጨረሻችን አያምርም። ለማንኛውም በስተመጨረሻ ይቅርታ ጠይቀዋል። ወደ አላህ መቅረብ ይኖርብሃል ብያምናለሁ። ምክንያቱም የሰው ልጅን ብቻ አይደለም ይቅርታ ማለት ያለብህ እዛ ጋር አላህን አስቆጥተሃል፣ ዲንህን አርክሰሃል። ነቢያችን ላሁ ሰለም እንዲሰደቡ አድርገሃል ማለት ነው። እስልምና ገዳይ ነው ጭምር እስኪባል ድረስ ማለት ነው። እና ከአላህ ጋር ታረቅ ነው የምልህ። እኔ የምለው ነገር የለም ሁላችንም ወንጀለኞች ነን። ነገር ግን ወንጀሎቻችንን በአደባባይ መዘርገፍ እኛ ዲናችን እንዲሰደብ ነቢያችን እንዲሰደብ ሰበብ ማስደረግ መሆን ደግሞ ይሄ ተገቢ ነው ብዬ አላም ነው። በዚህ ጉዳይ ላይ ሀሳባችሁን ስጡ። አላህ እስከ መጨረሻው በስልምና እኔንም እናንተንም አንተንም ጭምር ያጽናለ ማለት ተወዳለች ምን አርግ ነው የሚሉ አይዘማጩ የበላይነትን የለመደ እኩል እንሆን ስትለው የተበለጠ ይመስለዋል። የሚባል ተረትዝ አስባልክ ያው ይህንኑ አባጨጓሬ መሰለፎ የሚባለውን ሰው ለምን ተናገርክብን ብለው ነዋል። ሆነስትሊ ጨዋ ሰው ደንበር አለው፣ ጨዋ ሰው ቀይ መስመር አለው። ያን መስመር ስትረግጥበትና ያን መስመር ስትናገርበት ሌላ ባህሪ ነው የሚያሳይህና መለላችሁ ነው። ከባድ ነው። ወላ ከባድ ነው። እዛ ላይ ደግሞ ሰሞኑን አንድ ቻሌንጅ አምተዋል። እንቀጠቅጣሃለን፣ እንገላሃለን የሆነ ቦታ ላይ ያሌት ያሌት። እንደው ምን አለ ባደረጋችሁት ወላ ሰው እንኳን በዲኑ በፖለቲካ ይሞት የለም እንዲ አቋም በሌለው ፖለቲካ ይሞት ጀነት በማያስገባ ፖለቲካ ይሞት በዲኑማ ብታደርጉት ምን ያክል ደስ ይለኛል። ወላሂ እስኪ እንደው መቼ መቼ ይመቻችኋል? እኔ ልመቻችላችሁ

እሸቱ መለሰ ሆነስትሊ የተናገራቸው ንግግሮች አንድ የጨዋ አንደበት ያለው ሰው የሚናገራቸው ንግግሮች ናቸው። ኢትዮጵያ ሀገራችን ነች። ኢብራሂም የሚባል ሙስሊም ጓደኛ አለኝ፣ ጨዋ ነው። እኔም በዚህ ጊዜ ጥሩ አሳልፈናል። ሀገራችን የመከባበር ነች። በቃ ይህን የተናገረው ሌላ የተናገረ ዘመቻ ተነሱበታል። የሚፈለገው ኢትዮጵያ ውስጥ ባለጌ ነው። ባለጌ ከሆንክ ትወደዳለህ፣ ትከበራለህ፣ ትፈራለህ ምናምን። ጨዋ ሰዎች ግን እንደዚህ ትሳደዳለህ፣ አካውንቱ ይዘጋ ምናምን። ሆነስትሊ እኔ ንገረኝ ካላችሁኝ እንግዲህ በኋላ እኔም በእያንዳንዱ ኮመንትና በምሰራቸው ቪዲዮ ላይ እኔም ኮሜዲያን እሸቱ መለሰ ነኝ እያልኩ ነው የምሰራው። እስኪ ሁላችሁም ችንጃሪች ተቀላቀሏት። ለዚች ሳምንት የኢትዮጵያ ቻለንጅ ከአንድ ሳምንት አታልፍ። እኔም እሸቱ መለሰ ነኝ፣ እኔም እሸቱ መለሰ ነኝ፣ በቃ ኮሜዲያን እሸቱ መለሰ ነኝ። ሁላችሁም እዚህ ኮመንት ላይ ያላችሁም አንድ ጊዜ ሁላችሁም እኔ እሸቱ መለሰ ነኝ እያላችሁ ጻፉ። በየቤቱ እየገባችሁ እንደዚህ ኮመንት ላይ እኔም እሸቱ መለሰ ነኝ። በቃ ሰው ባለጌን፣ የሰው ሃይማኖትን የሚዳፈርን የኢትዮጵያዊነት እሴታችን መከባበሩን የሚያደፈርስን ሰው እኔም ፎይ ነኝ እያሉ እኔም የስድቡ ተከፋይ ነኝ እኔ መጣልሃለሁ እያሉ ሲመጡ የአንድነት የፍቅር ተምሳሌቶችና እና ክብራችሁ እኔ የሚሸጡ ተመለሰን እኔ የሚሸጡ መለሰን እያልን ሁላችሁም በየምትገቡበት ቤት ኮመንት ላይ ጻፉ። አደራ ይህን ለማስተላለፍ ተረፍ አካውንቱን ሪፖርት ያደርጉታል። አካውንት ቢዘጋ አካውንት ይከፍታል። አካውንት ችግር የለብኝም። በጥንቃቄ አገል ግን ኮፒሊንክ ሪፖርት ስናድርገው ምንም ከእድሜያችን አይቆረጥብንም ማለት ነው። ወዳችኋለሁ። ሰላሙን አለይኩም ወረሕመቱላሂ ወበረካቱ። እፎይ ለምን ተናገርክ ብለው እንግዲህ አቡ አሚራን እያሳደዱ አቡ አሚራን እንገላሃለን እያሉ እየተናገሩ ያለበት ይሆናል። እሱ ምላሽ ሰጥቷል ማለት ነው። ደሴ ራሱ ምናምን ሲል ነበር። የደሴን ቪዲዮን ተመልክታችኋል ማለት ነው። ደሴም ነኝ ያለሁት ሲልም ነበረ በቪዲዮ ጭምር ማለት ነው። ተናግሯል። ልክ ነው። አላህ የበላይነት የለመደ ሰው እኩልነት ለሱ ሽንፈት ነው። አሁን እንደዛ ነው። ድሮ ብዙ ጭቆና ነበረ ሙስሊሙ ላይ ማህበረሰቡ ላይ አይደለ። አሁን ደግሞ እኩልነት፣ ያ ዘመን የለም። ከዚህም በኋላ ማንም ከማንም አይበልጥም። መብታችን ተከብሮ ተከባብረ እንኖራለን ሲባል የተሸነፉ እየመሰላቸው በጥላቻ ተመረዙ አእምሯቸውን፣ ሌሎችም እየመረዙ ያለበት ሁኔታ ነው እና ኢትዮጵያ ላይ እንዳለው በቃ ባለጌ ነው የሚፈለገው ጥሩ ሰው እሸቱ በዛ ልክ መልካም ማንኛውም ሰው ትክክለኛ አስተሳሰብ ያስባል የሚባለውን አስተሳሰብ ቢናገር ቢያራምድ ስለ ሙስሊሞች ጥሩነት ገብቷቸው ኋላ የሚያበጣብጡ ሰዎች እንደዚህ እንደዚህ ናቸው፣ ባለው መሰረት ትክክለኛ ነገር በተናገረ መሰረት እንግዲህ የራሱ ወገኖች ተቃውሞ ሲያሰሙበት ነበረ። በራሱ ስራ ራሱ እየመጡበት ነበረ። ነገር ግን እሸቱ እንደዚህ አይነት ሰው አይደለም። ቪዲዮ እንመለከታለን ለማለት ነው። ይሄን ያክል ትጠሉናላችሁ ወይ የሚያስብል ቪዲዮ አንድ ቪዲዮ አለ። ለማንኛውም በጣም የሚያሳዝን በጣም የሚያሳፍር ነው። አቡ አሚራ እንወዳለን፣ እናከብራለን። እንሻላ ማንም አይነካም። ነቢያችን ሰለላሁ ዓለይሂ ወሰለም እና በእምነታችን ዙሪያ የመጣውን መቼም አንደራደርም። በዚህ መልኩ አናፍርም ቀና ብለን እንሄዳለን። የመጣውን ደግሞ እንመልሳለን እንሻአላ። ከዚህ ጋር ተያይዞ የተለያዩ ቪዲዮዎች አሉ እነሱ እንመለከታለን። ዶክተር አብይም ያስተላለፈው መልእክት አለ። እንግዲህ ከዚህ በኋላ ብሏል፣ ከዚህ በኋላ ትመለከታላችሁ ታዳምጣላችሁ። እንሻ እኔ ሙስሊም ስለሆን ከእንግዲህ በኋላ ሙስሊም ሁለተኛ ዜጋ የሆንባት ኢትዮጵያ የለችም አትኖርም። ከአሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ነው ማለት የለበትም። ትክክል አለ ከአገርህ ማን ነው የሚገፋ? ይሄ ንግግር የተደገመ እየተደገመ ሲሄድ እውነት ነው የሆነ የሚሄድ ትክክል አይደለም። አገራችሁ ነው የሚገባችሁ፣ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ የተገፋን ለማን ነው የነገራችሁ ያላችሁት? ይሄ ይሄ ንግግር እኮ ነው የቆየ እየቆየ እውነት እየሆነ የሚሄድ እንደዛ ጥሩ አይደለም። በተለይ ወጣቶች ሀገሩ የናንተ ነው። አዲስ አበባ የናንተ ነው። ኢትዮጵያ የናንተ ነው። ምን ሽሚያ ያስፈልግም። በገዛ ሀገራችን ቢያንስ ቢያንስ እናንተ አሪያ መሆን አለባችሁ። ትክክላችሁ ሁሉ የናንተ ነው፣ ጠብቁት። የሚያስፈልጋችሁ ተጠቀሙበት፣ የሚሰሩበትን ውሰዱ ሰዱ። የማይሰራበት ነገር ከሆነ ግን ብዙ ፋይዳ አለው። ምን ያህል ነው የምትጠሉን? ግን እንደ ማህበረሰብ እንደ አማኝ ምን ያህል ነው የምትጠሉን? አንድ ግለሰብ ስለኛ መልካም የሆነን አንጻራዊ ሰላማዊ ነገር ተናገረ ብላችሁ በዚህ ደረጃ የስድብና የጥላቻ ዘመቻችሁን ስዘምቱ ምን ያህል እየጠላችሁን እንደሆነ እስከ ዛሬ ድረስ ምን ያህል ተጠሉ እንደነበረ እናውቅም ጭምር እንዳልነበር አሳያችሁን። ደግነቱ እሸቱ እንደሌላው ሰው አይደለም፣ ያውቃል። ከሳምንት በኋላ ይህንን ሁሉ ነገር ረስታችሁ ወደ ህይወታችሁ እንደምትመለሱ ስለሚያውቅ በእናንተ ንግግር የሚሸበር አይነት ሰው አይደለም አይደለም እርሱን ቅዱስ ያላችሁትን እንኳን ከጠርሙስ ላይ ማስነሳቱን ከሳምንት በኋላ መርሳታ ራሳችሁን እሸቱ ልክ እንደእናንተ አሳምሮ ያውቀዋል። አንድ ሀቅ ግን አለ። አንድ ባለጌ አንድ ስድ የሆነ ሰው ተናገረ ብለው የእርሱን ፈለግ እንከተላለን ብለው እያሉ ያሉ ሰዎች ልጆቻቸውን ማሳደጋቸውን ትተው ወደ ከርቸል እየተወረወሩ ነው። መምህሩም ቁርኣን በመወርወሩ እስር ቤት ተወርውሯል። ዳይሬክተሩም ጭምር ታስሯል። አርፋችሁ ሕይወታችሁን ብትኖሩ። እስልምና እናንተ እንደምታስቡት ትላንት፣ በአጼዎቹ ዘመን እንደነበረው የፈለገ ሰው እየተነሳ የሚፈጭበት ዘመን አይደለም። በማታስቡት ፍጥነት ዛሬ ራሳችንን እንዴት ማስከበር እንዳለብን፣ ራሳችንን ከማንም መከላከል እንዴት እንዳለብን በምናውቅበት ቁመና ላይ ነው ያለ ነው እንደ ሙስሊም። ስለዚህ ማንኛውም ነገር በህግ አግባብ የእጁን ያገኛል። ባለጌውም ስዱም፣ ጉድጓድ ለጉድጓድ እየማሰ በተናገረው ንግግር እያፈረ፣ እናንተም ዛሬ እሱን በመደገፋችሁ ነገ አንገታቸውን ትደፋላችሁ እንጂ እስልምና ጸሐይ የምትጠልቅበት አይነት ሃይማኖት አይደለም። ይልቅ ኑ ዛሬም ሻህዳ ለናንተ ያለን የምንወደው የውስጥ ግብዣችን ነውና፣ አላህ ለሁላችንም ሂዳያ ፍቀን። ወሰላሙ አለይኩም አላህ ስብሓነሁ ወተዓላ ጭንቀታችን አላህ ያስወግድልን። ርዝቃችን አላህ ያስፋል። ርዝቃችን አላህ ያስፋል። ርዝቃችን አላህ ያስፋል። ሐላል የሆነ ርዝቅ አላህ ይለግሰ ልጅ የሌለው ልጅ አላህ ይረግሰው። የሌለው ልጅ አላህ ይለግሰው። ትዳር የሌለው ትዳር አላህ ይለግሰው። ወጣቱን ትሩ ትዳር አላህ ይለግሰው። ለሴቶች ሷሌህ ለው ደግሞ ሷሌህ ሚስት አላህ ይለግሰው። ያባችሁ ወጣቶች ያማራችሁ የምትደሰቱበት በነቢዩ ስ ላ ለም ሱና የምትኖሩበት ትዳር አላ ይለግሳችሁ። በነቢዩ ስ ላ ለም ሱና የምትኖሩበት ትዳር አላ ይለግሳችሁ። ዒባዳችሁ የሚጠናከርበት ትዳር አላ ይለግሳችሁ። ኢማናችሁ የሚጠናከርበት ትዳር አላ ይለግሳችሁ። ኸይረኛውን ዱንያ አላ ያምጣላችሁ። ዱንያ አኼራችንን አላ ያብጅልን። የተስተካከለ አላ ያድርግልን። የተስተካከለ አላ ያድርግልን። ሁሌም በሱ የምንኖር አላ ያድርገን። ከከለከለን ነገር የምንከለከል አላ ያድርገን። ከጭንቀት አላህ ይገላግለን። ከጭንቀት አላህ ይገላግለን። ከጭንቀት አላህ ይገላግለን። መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። በአላህ መንገድ ላይ የሚታገሉ ወንድሞቻችን አላህ ይርዳቸው። ለስኬት አላህ ያብቃቸው። ፊሊስጤም ያሉት ወንድሞቻችን የበላይነቱን አላህ ለነሱ አላ ርገ ያ ረብ። ህጻናት በራብ እያለቁ ነው። ህፃናት እየተጨፈጨፉ ነው። የዘመኑ ፊራውን የቅጣት አለንጋውን እያደረገባቸውን። የአላህ ነጃ በላቸው። የአላህ በቃችሁ በላቸው። አላህ በቃችሁ በላቸው። ያ ረብ በቃችሁ በላቸው። ጭንቀታቸውን አስወግድላቸው። የበላይነቱን ለነሱ አላህ አድርገው። ቤተል መቅዲስን በወንድሞቻችን እጅ አላህ ያስገባው። ያ ረብ እኛም በዒባዳችን የምንጠናከር አላህ አድርገን። ዱንያ ላይ እዚህ ቤት እንደሰበሰበን አረፋ ላይ አላህ ይሰብስበን። ሐጅ ላይ ይሰብስበን። አኼራ ላይ ደግሞ ጀነቱል ፊርደውስ ይሰብስበን። ሀቲማቸው ካማረላቸው ባሪዎች መካከል አላህ ያድርገን። መላእክቶች በመልካም ከሚመዘግቧቸው ባሪዎች ማእከል አላህ ያድርገን። ለወላጆቻችን መልካም ልጅ አላህ ያድርገን። በሕይወት ያሉን ወላጆች የአላህ እድሜያቸውን አርዝሞ አፊያቸውን ጠብቆ መልካም ስራቸው አላህ ያቆይልን። የሞቱብን ካሉ ደግሞ የጀነት ከቀብር ቅጣት አላህ ይጠቸው። የታመሙብን ወንድሞቻችን አላህ ያሽራቸው። የአልጋ ቁራኛውን አላህ ያስነሳው። እንደኛ ዳእዋ ለማዳመጥ ለመስማት የሚፈልጉ ወንድሞች እህቶች አሉ በየሆስፒታሉ የተኙ። ያአላህ አላ ያሽራቸው፣ አላ ያሽራቸው። የእኛንም መጨረሻ አላ ያሳምርልን። ወንድማማችነታችን የውነት አላ አድርግልን። ለሱ ብለን የምንዋደድ አላ አድርገን። ለሱ ብለን የምንዘያየር አላ አድርገን። ለሱ ብለን የምንተሳሰብ አላ አድርገን። አንዱ የሚጨነቅ አላ ያድርገው። የወንድሞቻችን ጉዳይ የሚያሳስበን አላ ያድርገን። የእህቶቻችን ጉዳይ የሚያሳስበን አላ አድርገን። መጨረሻቸው ታምርልን ልጅ አላህ ያውጣልን። ልጆቻችን ሷ ላይ አላህ ያርግልን። ልጅ ረጅም ዓመት ለግሰው ዘከርያን እንደለገሰ አላህ ይለግሰው። ሳራን እንደለገሰው አላህ ይለግሰው። የሙስሊሙን የበላይነት አላህ ያድርግ። የሙስሊሙን የበላይነት አላህ ያሳየን። ሙስሊሙን በሐቅ ላይ የበላይ አላህ አድርገው። በትምህርት በትምህርት ገበታ ላይ ያሉት ወንድሞቻችን ላሰቡት ዓላማ አላህ ብቃቸው። ጥሩ ደረጃ አላህ አድርሳቸው። ጥሩ ደረጃ አላህ አድርሳቸው። ዱኒያ አኼራቸውን አላ ያሳምርላቸው። ባሉበት ቦታ አላ ይጠብቃቸው። ውጭ ሀገር ሄደው የተጨነቁ ወንድሞች እህቶች አሉ። ለቤተሰቦቻችን ምን እናምጣ ብለ የተጨነቁ ያ ረብ ከቤተሰቦቻቸው ጋር በሰላም አላ ያገናኛት። ያሰቡትን ኸይር ነገር አላ አሳክቶላቸው። ከቤተሰቦቻቸው ጋር በሰላም አላ ያገናኛል። ረበና አቲና ፊድዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበ ናር ረበና አቲና ፊ